አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናሌ የተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረቢል አለሚን። ብዙዎቻችሁ የምጠይቁኝ ይህን ጥያቄ ለምን ለመመለስ ነው የመጣሁት። እንግዲህ የስለ ሽንት ቧንቧ ኢንፌክሽን፣ ስለ ወገብ ህመም፣ የሽንት ማጥ ህመም ያለባችሁ እህቶቼ በውስጥም የምታናግሩኝ እዚህ ኮሜንት ላይም የምጠይቁኝ እንዴት ነው ይሄ በሽታ የተወሽ እያላችሁኝ ነው። ያው ብዙ ጊዜ በተደጋጋሚ በጣም ሰቃይ ነበር በሽንጥ ማጥ በሽታ ማለት ነው። እንዲሁም በወገብ በሽታ ይሄ በጣም ነበር የሚያሰቃየኝ አረብ አገር እያለሁኝ እዚህም ከመጣው የተወሰነ አመት እንደ ቆየ ሁኝ ያው ሙሉ በሙሉ ተወኛ። አልሐምዲላ፣ አሁን ደህና ነኝ። እና በምን በምን ተወሽ የሚለውን እሱን እመልስላችሁ አለው። እንዴት አድርጋችሁ ራሳችሁን ትሪት እንደምታደርጉ የማስረዳችሁ ይሆናል ማለት ነው። ቪዲዮን እስከ መጨረሻው ተከታትላችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በመጀመሪያ ሽንት ማጥ ወይም የሽንት ቧንቧ ኢንፌክሽን። በነገራችን ላይ የሽንት ቧንቧ ኢንፌክሽን ወይም የሽንት ቱቦ ኢንፌክሽን ሲኖርባችሁ ነው ሽንጥ ማጥ በብዛት የሚያማችሁ ማለት ነው። እንዲሁም ደግሞ ሽንታችሁ ከለሩ መቀየር፣ ሽንታችሁ ቶሎ ቶሎ መምጣት እንደዚህ አይነት ነገሮች ይፈጠራሉ። የወገብ ህመም በጣም በከፍተኛ የወገብ ህመም ጎንበስ ብላችሁ ወገባችሁን ቀጥ ለማለት በጣም ተሰቃይታችሁ ቀጥ የምትሉ እህቶች ልትኖር ትችላላችሁ። ይሄ ይሄም ዝሮ በአረብ ሀገር ስራ በመጎዳት ነው። ነገር ግን የሽንት ቧንቧ ኢንፌክሽን ካለባችሁ በጣም ለብዙ አመታት ነው የምትሰቃዩት። ልክ እንደኔ በጣም ነበር የተሰቃየሁት፣ እና አልሐምዱሊላህ አሁን ሰላም ነኝ። ምን እንደተጠቀምኩኝ፣ እንዴት መፍትሄ እንዳገኘሁኝ የምነግራችሁ ይሆናል። ሁሉንም በጥንቃቄ ካደረጋችሁ ካላህ በታች ኢንሻላህ ከበሽታችሁ ትድናላችሁ ማለት ነው። ምንም አይነት ሐኪም ቤት ሂጄ እንደዚህ የተሰጠኝ መድኃኒት አይደለም ወላሂ። ደጋግሜ ብዙ ጊዜ ሐኪም ቤት ሂጃለሁ ከሳውዲ ካለሁኝ ብሮፌን ብቻ ነበረ መወስደው በብዛት ማለት ነው። እሱ ደግሞ ለጉበት ጠንክ ነው ታውቃላችሁ። ይሄ ግን የሽንጥ ማጡ ጉዳይ ምናልባት ከማህፀናችን ውስጥ ባለ የሆነ ኪስ የሚባል ባረቦቹ የሚሉት እሱ የቋጠረባቸው ልጆች፣ እጢ ማህፀን ላይ ያለባቸው ልጆች እንደዚህ አይነት ህመም ሊያጋጥማችሁ ይችላል። ልክ እንደ ሽንት ማጥ አይነት ማለት ነው። በብዛት ግን የሽንት ቧንቧ ኢንፌክሽን፣ የሽንት ፊኛ ኢንፌክሽን ፊኛ ላይ የሽንታችሁ ፊኛ ላይ እንደዚህ የሆነ ውሃ የቋጠረ ነገር ሲኖር እኔ እንደዛ ነበረብኝ። እዚህ ከመጣው ነው ያን የተባልኩት ግን ከዛ በፊት በየሄድኩበት የሽንት ቧንቧ ኢንፌክሽን ነበር የሚባለው እና እንደነገርኳችሁ ሽንት ማጥ በጣም ያሰቃየ ነበር በተለይ ውሃ ከሰውነቴ ትንሽ ከጎደለ ማለት ጧት ጧት ጀምሬ በጠዋት ከተነሳሁ ጀምሬ በጣም ውሃ እጠጣለሁ እስከ ማታ ድረስ ያን ካቆምኩ ወይም መንገድ ምሳሌ መንገድ ከሄድኩኝ መንገድ ሂጄ ውሃ ሳልጠጣ ከቀረሁኝ ወዲያውኑ ነው በቃ የሚነሳውና የሚያመኝ እና ይህን ይህን ችግር እንዴት እንደምትቀርፉ የምነግራችሁ ይሆናል እኔ ዶክተር ሆኜ ሳይሆን ግን እኔ ስለተጠቃው በዚህ በሽታ የዳንኩበትን መንገድ ምን ምን አስተካክዬ ነው ይህን ለውጥ ያመጣሁት የሚለው ነው የማስረዳችሁ። በመጀመሪያ ውሃ በደንብ መጠጣት አለባችሁ። የሽንት ቧንቧ ኢንፌክሽን ሐኪም ቤት ሂዳችሁ የምትባሉ ከሆነ ብዙ ጊዜ በሽታው የሚያሰቃያችሁ ከሆነ እንደዛ ከሆናችሁ፣ በቃ ውሃ በደንብ መጠጣት አለባችሁ። በተለይ ጠዋት በባዶ ሆዳችሁ ውሃ መጠጣት አለባችሁ። ውሃ ጠጥታችሁ ግን ሽንታችሁን በፍጹም መቋጠር የለባችሁም። ሀታ ሌሊት ቢሆን እንኳን ተነስታችሁ ሽንታችሁን መሽናት አለባችሁ እንቅልፋችሁን አሸንፋችሁ። እንደዛ ካልሆነ ግን ሽንታችሁን በጣም ለብዙ ሰዓት የምትቋጥሩ ከሆነ እኔ አሁን በተለይ በጣም የያዘኝ ብዬ የማስበው ሽንቴን ለመሽናት በጣም ዘናጋለሁኝ። በተለይ ልብስ እየተኮስኩ ከሆነ ከባድ ስራ እየሰራውኝ ከሆነ ምግብ ነበር በብዛት የምሰራውና ያን ስራ አቋርጭ ላለመሄድ ምግቡን ሰርቼ ጨርሼ ለመሄድ ስል በቃ ቋጥሬ፣ ብዙ ሰዓት እቆያለሁ። በዛ ነው እኔ እንደዛ የሆንኩት ማለት ነው የሽንት ቧንቧ ኢንፌክሽን የያዘኝ እና ውዶችዬ፣ እንደዚህ አይነት ነገሮች ከተፈጠሩባችሁ ራሳችሁን የምትከላከሉት ውሃ በመጠጣት እንግዲህ፣ ውሃ አብዝታችሁ በመጠጣት በተለይ ጠዋት በባዶ ሆዳችሁ ውሃ መጠጣት አለባችሁ። እንዲሁም ቀኑ ሙሉ ውሃ ስጠጡ መዋል አለባችሁ። ከዛ ደግሞ ካፌ ነገር ንስ ካፌ። ሊሆን ይችላል። ቡና ጋህዋ ቱርኪ ወይም ደግሞ ጋህዋ አረቢ ሊሆን ይችላል። እነዚህ አይነት ነገሮችን መጠጣት የለባችሁም፣ ይሄን ማራቅ አለባችሁ። ለምን ቡና በተፈጥሮ የሰውነታችንን እንትን ውሃ ማለት ነው እሱን ይመጣል ስለዚህ ውሃ ሰውነታችን ካጣ ደግሞ ይሄ በተደጋጋሚ ምንድነው ስሙ ሽንጥ ማጥ የሚባለው እሱ ይከሰትባችኋል። ስለዚህ ውሃ በብዛት መጠጣት አለባችሁ። እዛ ሽንት ቧንቧችን አካባቢ ያሉ ባክቴሪያዎችን በሽንታችሁ ቶቶሎ ስለምትሸኑ ውሃ በጠጣችሁ ቁጥር በሽንታችን ምክንያት ይወገዳሉ። ስለዚህ ውሃ በደንብ ማብዛት አለባችሁ። አንደኛው ነው። ሁለተኛው ደግሞ ይሄንን አሁን የምታዩትን አሲር ቱት በሪ ወይም ደግሞ ክራምቤሪ ይባላል። ይሄን ሱፐር ማርኬት ውስጥ እየገዛሁኝ ጠዋት በባዶ ሆዴ በጣም ነበር የምጠጣው። ግን ሱፐር ማርኬት ብቻ ነው የሚገኘው። ዋጋው ውድ ነው እና ይሄን ገዝታችሁ ተጠቀሙ። እኔ በነገራችን ላይ እንደዛ በጣም ሲያመኝ ሴትዮ እኔ በጣም ብዙ ጊዜ የምጠጣው ይሄን ነበር ሐኪሞች ነበሩ ያዘዙልኝና እስኪ ተጠቀሚው ስትለኝ እሷ እንደዛ ስላለች ነው እኔ መጠቀም የጀመርኩት በታብሌት መልኩ ተሰርቶ የሚሸጥ አለ እሱ ኦንላይን ሾፒንግ ሱቆች ላይ ምናምን ነው የሚገኘው ጠልባችሁ ነው የሚመጣው ነገር ግን ሱፐር ማርኬት ላይ አሴሩን ታገኙትአላችሁ እሱን ገሳችሁ አምጥታችሁ ፍሪጅ ውስጥ አስቀምጣችሁ ጧጧት አንድ ብርጭቆ በባዶ ሆዳችሁ ብትጠጡ ለረጅም ጊዜ ቢያንስ ወር ምናምን ከዛ በላይ ልጠጡ ትችላላችሁ ውድ ስለሆነ አሁን ላይ ሊጨምር ይችላል የዛን ሰአት እስከ ሰማኒያ ብር አካባቢ ነበር። ሰማኒያ ሪያል ማለት ነው። እና አሁን ይወድዳል ብዬ አስባለሁኝ። ያው ግን ከጤና በላይ ስለሌለ ባለን እየሰራን ባለን በገንዘባችን ጤናችንን የሚመልስ ነገር መጠቀም ጥሩ ነው። በእርግጥ ገንዘብ ጤናን አይገዛም። ነገር ግን ገንዘብ መድኃኒቶች፣ እንደዚህ አይነት የምንጠቀማቸው ነገሮችን ይገዛልናል። ይህን ነገር ገዝተን ደግሞ ለእኛ ለጤናችን መመለስ ምክንያት እንዲሆኑ ሰበብ እንዲሆኑ ማድረግ እንችላለን። እና እየሰራን ከሆነ ገንዘብ ካለን ችላ ሳንል በቃ ጤናችንን ለመመለስ መጣር አለብን። እኔ ሽንጥ ማጥ በጣም ስለማቀነ ስቃዩን ማለት ነው፣ ወላሂ መፈጠራችሁን ነው የምትጠሉት። እኔ በቃ እንዶ በሞትኩኝ በቃ እመኛለሁኝ፣ አሁን ከተነሳብኝና ስቃዩ ከጀመረኝ ማለት ነው በቃ ምነው ሩሄ በወጣች ብዬ ተመኝቻለሁ። በጣም ስቃዩ እኔ ልነግራችሁ አልችልም። ለሰው የምታስረዱት አይደለም። ሲል ሽንጥ ማጥ በጣም ከባድ ነው እና ይሄ ሽንጥ ማጥ የሚመጣው እንደነገርኳችሁ ከሽንት ቧንቧ ኢንፌክሽን ነው እና እነዚህ አይነት ነገሮችን ተጠቀሙ። ሌላው ቪታሚን ሲ የሆኑ ምግቦችን ልክ መጀመሪያ ላይ ፎቶ ላይ እንዳመጣውላችሁ ብርቱካን፣ ሎሚ እነዚህን ነገሮች እና እኔ ሲነሳብኝ እንደውም የማደርገው ምንድን ነው ሎሚ በስኳር አድርግና በቀዝቃዛ ውሃ አድርጌ እጠጣበታለሁኝ ከዛ የተወሰነ ያስታግስልኛል። በዛ ነበር ምን ጊዜም ሲነሳብኝ ማስታግሱ የነበረው እና እንደዚህ አይነት ነገሮችን ቪታሚን ሲ የሆኑ ምግቦችን ተጠቀሙ። እንዲሁም ሲነሳብኝ የሆነ ቪታሚን ሲ የሚባል ፈዋር ነበረ ቢጫ የሆነች ማለት ነው። እሷንም ፈዋሯን እንትን ብዬ እጠጣ ነበረ ልክ እንደ ማስታገሻ አጠቀምበት ነበር ሲነሳብኝ እዚያ አረብ አገር እያለሁ እዚህ እንኳን የለችም የሚያስፈልጋቸው ቪታሚን ሲዋ ማለት ነው። እና ብርቱካንና ሎሚ መጠቀም አለባችሁ። እንግዲህ ሌላም ቢሆን ቪታሚን ሲ ያለው አታክልት መብላት አለባችሁ። በተለይ አታክልት፣ ፈሳሽ ነገሮችን መውሰድ አለባችሁ። እንደነገርኳችሁ፣ ከውሃ በተጨማሪ ፈሳሽ ነገሮችን ቡና ግን መውሰድ የለባችሁም። ቡና ማቆም አለባችሁ። ሲጀመር ማለት ነው። በጣም ማቆም ማትችሉበት ደረጃ ከሆነ ደግሞ መቀነስ በብዛት መጠጣት የለባቸውም። የሰውነታችሁን ፈሳሽ እንደነገርኳችሁ ይቀንሳል። ሌላው ጠቃሚ ባክቴሪያዎች ለማብዛት እርጎ፣ አሁን አክቲቪያ የሚባለው ማለት ነው። እዛ ሳውዲ ወይም ሌላ ማረብ ሀገራት ሊኖር ይችላል፣ አክቲቪያ የሚል ለበን ወይም ደግሞ እርጎ ዘባዲ ማለት ነው። እሱን ብትጠቀሙ በጣም ቆንጆ ነው። ጠቃሚ ባክቴሪያዎችን በሽንት ቧንቧችሁ አካባቢ እንዲበዙ እና በሽታን እንዲከላከሉላችሁ ያደርጋል። እነዚህ እነዚህን ትጠቀማላችሁ እንደነገርኳችሁ፣ እርጎ። ሌላው ነገር ደግሞ ይሄ ስንዴ ዳቦ እሱን ማራቅ አለባችሁ። በብዛት ዳቦ ትጠቀሙ ብዙ ጊዜ በቃ ዳቦ ዳቦ፣ ጠዋትም ቁርሳችሁ፣ ምራታችሁ ምናምን የምታደርጉ ከሆነ በጣም ከባድ ነው። እና ከሱ ትንሽ ብትርቁ በጣም አሪፍ ነው። እኔ እንደነገርኳችሁ ከዚህ በፊት የስንዴ እንትኖችን አርቄ ገብስ፣ የገብስ ዱቄት ነበር በዛ እንደ ኤሽቱ ውስጥ ምናምን እየሰራሁኝ ስጠቀም የነበረው እዛው አርባ ገር እያለሁ ማለት ነው። እና ከዚህ ነገር ትንሽ ራቅ ብትሉ፣ ያው ባትችሉም ለመራቅ መሞከር አለባችሁ። እኔ እንግዲህ ለራሴ ስል ባህስ ያደረኳቸውን ነገሮች ለራሴ ስል በቃስ ከሰውም ስጠይቅ ከራሴም ሰርች እያደረግኩ ብዙ ነገሮችን ለራሴ ስል ስማራቸው የነበሩትን ነገሮች የጠቀሙኝን ነገሮች ነው አሁን እየነገርኳቸው ያለሁት፣ እና ብትጠቀሟቸው ተጠቃሚ ትሆናላችሁ ብዬ አስባለሁኝ። ሌላው ነገር ደግሞ ወገብ በሽታ ያላችሁኝ ፌጦ በጣም አሪፍ ነው። ማታ ላይ አንድ የሻይ ማንኪያ በስኒ ነገር ዘፍዝፋችሁ ታድሩና ጠዋት ላይ ታፈሉትና እርድ ትንሽ ጨምራችሁ ግማሽ የሻይ ማንኪያ የሚሆን እርድ ጨምራችሁ ታን ተከትኩታላችሁ። ከዛ ከወተት ጋር የሚሆን ጨምራችሁ ብቻውንም ይሁን ትንሽ የማር ነገር ወይ ስኳር ነገር ጨምራችሁ ሁሌ ጧጧት ብትጠጡት ቢያንስ ለሁለት ሳምንት ከዛም በላይ ብትጠጡት በተደጋጋሚ ለውጥ ልታገኙበት ትችላላችሁ። ይሄንን ሞክሩት። እንግዲህ ለእኔ የጠቀሙ ነገሮች እነዚህ ናቸው። የሽንጥ ማጦም ሽንጥ ቧንቧ ኢንፌክሽንም የለቀቀኝ በዚህ ምክንያት ነው። ይሄንን አሲር በጣም በብዛት ጠጣ ነበር። ውሃ በጣም በብዛት ጠጣ ነበረ። እንደነገርኳችሁ ቫይታሚን ሲ የሆኑ ምግቦችን በብዛት አበዛ ነበረ። ከዳቦ እንደነገርኳችሁ ከስንዴ እንትኖች ርቄ ነበረ። በዛ ምክንያት አልሐምድሊላ አሁን ሰላም ነኝ እና እናንተም እነዚህ ነገሮች ብትሞክሯቸው አሪፍ ነው ብዬ አስባለሁኝ እንግዲህ ጥያቄያችሁን መልሻለሁኝ ወይም ብዬ ተስፋ አድርጋለሁኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ጥያቄ ካላችሁ በውስጥ መጠየቅ ትችላላችሁ። ኮሜንት ላይ የሚፈልጋችሁትን ጥያቄ ጠይቁኝ። ከማውቀው ነገር አካፍላችኋለሁ። ለእኔ የጠቀመኝን ነገር ማለት ነው። የዛሬ ቪዲዮ እንግዲህ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከምመጣለሁ፣ ሰላማችሁን ብዝት ያደርገው፣ ሀገራችንን ሰላም ያደርግልን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ